ሄርሜላ ቤት ገብታ እየኖረች እንደሆነ ሰምቻለሁ። እኔና አብርሽ ቤት ሩታ ትላንት በሰራችሁ ቪዲዮ እጅግ በጣም ተናድጀባታለሁ። በእውነት ነው እምላችሁ። ምን አገባት ባልጋዬ ላይ ሄርሜላ ተኛች፣ ከወንበሬ ላይ ከሶፋዬ ላይ ሄርሜላ ተቀመጠች ትላለች እንዴ። በጣም ውድ የሆነውን ጉንጩን፣ የባልሽን ጉንጭ ሳመችው አይደል እንዴ? አብራ ተኛች አይደል እንዴ? አንሶላ ተገፈፈች እኮ እንዴ ከዚህ በላይ ውድ ነገር አለ? ወጥንጨትሽን ቀማችሽ እኮ ወጥንጨትሽን ቀምት አማሰለች ተማሰለች ምንድነው እኔ አልገባኝም። ሩታ በጣም በጣም አናዳኛለች። ቤተሰቦች ከዛ ሁሉ ንዴት ወጥታ አሁን ከቤተሰቦቿ ናት። ንብረቱን ሁሉ ለሷ ፈርሞላታል። ከፈለገች መውሰድ ትችላለች፣ አስጭና እንጂ ሄርሜላ ለምን እኔ እኔም እኔም ተኛበት የነበርኩት ላይ ለምን ተኛች? ምኝታው ጋር ነው ያለሽ ችግር፣ ወይስ ከአብርሽን ነው ከአብርሽ ጋር ነው ያለሽ ችግር? እኔ አልገባኝም። በቃ ስላልገባኝ ነው ትንሽ ትናንት የመጣችበት ሐሳብ አልገባኝም። በእውነት ነው እምላችሁ። ምንድነው ሩታ? ምንድነው ምንድን ነው? አይንሽ ሌላ አያይም። በቃ ካብርሽ ውጭ ካብርሽ ውጭ ሌላ ፍቅር አይንሽ ማየት አይችልም። እኔ እዚህ እየተሰቃየሁ አይደል? እኔ ፍቅር እኔ እኮ አፈቅርሻለሁ በእውነት እኔ አፈቅርሻለሁ ስልሽ እኔን ማየት አቃተሽ። ምን ነው ችግርሽ? እስኪ ንገሪኝ የኔ ውድ። ከአንቺ ጥልቅ ፍቅር ይዞኛል መጀመሪያ እንጂ መጨረሻ ያለለው ካንቺ በፊት ሴቶች ላቁ ይችላሉ፣ ግን ለአንዳቸውም ላንቺ የተሰማኝ ስሜት ተሰምቶኛል። ያለ ራሴን ለራሱ እንዳንቺ ወድጄው አላውቅም። በቃ አፈቅርሻለሁ። እስከ ቤተሰቦቼ በጣም እኔ ከፍቶኛል። አሁን ክፍት ብሎኝ ነው የመጣሁት። ለማንኛውም ትላንት ሩታ በሰራችው ቪዲዮ ብዙዎቻችሁ ተናዳችኋል። ኮመንት ላይ አይቻለሁ። ብዙ ኮመንታችሁ እንደ ድሮ አይደለም። በቃ ሩታ አንድ ይወተሻል በቃሽ፣ እያላችኋት ነበር እና ከሶፋዬ ላይ ሄርሜላ ተኛችበት እኔ ከተኛሁበት እኔ ምንድን ነው እኔ እኔ ያልገባኝ ነገር በጣም የምታፈቅሪውን ፍቅረኛሽን እኮ አብራው ተኝታለች እኮ አብራው ተኝታለች እንዲያውም አርግዛለች እየተባለ ነው ምኑ ነው አንቺን እንደዚህ ሊያናግርሽ የቻለው ፍርድ ቤት ላይ ጉዳዩ አለ አዎ ፍርድ ቤቱ ይጨርስ ፍርድ ቤቱ ላይ ደግሞ ያለው ነገር ደግሞ ምንድን ነው እንዲፈታሽ ብቻ ነው እንጂ ንብረቱን አሳልፎ ፈርሞ ሰጥቶሻል ውሰጅ ብሎሻል አብረሽ ምንድን ነው ምን ነክቶች ነው ምን ቀብቶች ነው ከእንደገና እንደ ግመልሽን ተመለሽ እኮ ከእንደገና ሩታ ተመለሽ በቃ የምታፈቅሪው ከሆነ ግልጹን ነገሪን በቃ ከብርሽ ተለይቼ መኖር አልችልም እያል እያለቃቀሽ አልቅሽ እሱ ትቶሻል እሱ በጣም ጠልቶሻል ትቶሻል አይፈልግሽም አንደኛ በሆድሽ የያሹ ፅንስ የኔ የእፍሸው እንደሆነ ያውቃል የኔ ልጅ እንደሆነ ያውቃል ስለዚህ እሱ ጠልቶሻል ሩታ ከሄርሜላ ጋር የሚያሳልፈው ህይወት እጅግ በጣም ጣፍጦታል ተመችቶታል እውነትም ዳሌም አላት ደስ ትላለች ሄርሜላ ቆንጆዬ ልጅ ነች አናደሽኛል ሩታ፣ በጣም አናደሽኛል። እኔ እዚህ ለፈልፋለሁ ባክሽ፣ አግብኝ ባክሽ፣ ፍቅሬን ተቀበይኝ እላለሁ። ከእንደገና ተመልሰች ደግሞ ሄርሜላ ከሶፋ ላይ ተቀመጠች። ሄርሜላ ከእኔ የተኛሁበት ተኛች። ሄርሜላ እኔ በበላሁበት ትሪ በላች። አሁን ይሄ ወሬ ነው? ይሄ ወሬ ነው? ሩታ እኔ በጣም ከፍቶኛል። ቤተሰብ እየሄዳችሁ በኮመንት ንገሯት እኔ እያፈቀርኳት እኔን ማየት ያቃታት ምንድን ነው? እኔ ላይ ሲሆን አይኑ አያይም ምንድን ነው ችግሮ? አስረዱኝ እስኪ ምንድን ነው ችግሩ? አሩታ ትላንትና በሰራችሁ ቪዲዮ እጅግ በጣም ተቀይሜያለሁ። ብዙዎቹ ተቀይመዋታል። ምክንያቱም እሷውም በሰላም መውለድ ራሷን ትሪት ማድረግ ቤተሰቦቿ ጋር የነበረው ያን ፈገግታ ከዛም ከዚህም እያል ከቤተሰቦቿ ጋር መምጣት እንጂ፣ አሁን እንደገና በአብርሽ ጉዳይ መጥታ ቀንታ ይህን ያህል እንዲህ። አብርሽ እኮ በቃ ይህ ሁሉም ነው በቃ አብርሽ። ሁሉም ሴት ይስመዋል፣ ሁሉም ሴት አብሮት ይተኛል። አብርሽ የሁሉም ሴት ነው በቃ። ይህን አምነሽ ተቀበይ። ውዱ ንቃህንን ውዱ ንቃ፣ በሶስተኛ እግሩን ወስዳብሽ እየተጫወተችበት አሁን አንቺ በእኔ በበላሁበት በላች፣ እኔ ተቀመጥኩበት ሶፋ ተቀመጠች፣ እኔ በጠጣሁበት ስኒ ቡና ፈልታ ጠጣች። አሁን ወሬ ነው ከእንደገና ይሄ ይሄ አብረሽ ይዘሽው የመጣሽው አቤላ የሚባል ሰይጣን እባብ እሱ አሁን ችግሬን ይፈታል ብለሽ ነው የምትተሱ ጋር ገና ይቆለምምሻል፣ እንደገና ይቆለም ሞ ይቀብርሻል። አቤላ እንዶ ለአንቺ የሚሆን ሰው አይደለም፣ እውነት ነው መናገርሽ። አቤላ መጀመሪያም ትዳርሽን አፍርሶታል። እሳይ እንኳን አፈረሰው አሁንም ሄደሽ ከእሱ ጋር ታላቀሻለሽ። እሰይ አሁንም እንደገና ሌላ ነገር ያመጣብሻል። ለማንኛውም እኔ ቤተሰብ ዛሬ ትንሽ ተናድጄ ነው የመጣሁት። ይቅርታ ይሄን ቪዲዮ ላይክ አድርጉ እንድታዩ እሷም ለቻናል አዲስ ከሆናችሁ ደግሞ ቻናሌን ሰብስክራይብ እንድታደርጉ ባክብሮ እጠይቃለሁ። የመወዳችሁ የማከብራችሁ፣ በሌላ በአዲስ ቪዲዮ እንመጣለን። ዛሬ አብርሽ ከባድ ነገር ይዞ እንደሚመጣ ነው የሰማሁት። እሱን ነገር እንግዲህ በቴክስትም ቢሆን ጽፍላችኋለሁ፣ እዛው ፖስት አደረግላችኋለሁ፣ ቴክስት ላይ ብቻ። ከባድ ነገር እሱ ምላሽ ይዞ ሊመጣ ነው። ምንም አያገባትም። በሄርሜላና በአብርሽ ጉዳይ አያገባትም። ሂዳለች እምቢ ብላ በቃ እሷ እኔን ማግባት ነው ምርጫው፣ ሌላ ምንም ምርጫ የላትም። እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ሁላችሁ። ባባይ